ሰላም ሰላም፣ እንዴት ናችሁ? ሰላም ናቸው ወይ? የፍረ ህይወት ውድ ቤተሰቦቼ ሰላማቸው በዝትና ትረፊ ይበልልኝ። በመላ ዓለም ላላቸው እህት ወንድሞቼ፣ በተለይ ደግሞ ስደተኞች እህቶቼ በምስራቅ ሀገር የምትገኙ እንዴት ናቸው? ሰላም ናቸው ወይ? እኔ እግዚአብሔር ይመስገን ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥተናል ማለት ነው። ድፎ ዳቦ አለ፣ ሽሮ አለ፣ ስላጣ አለ፣ ስንግ አለ ማለት ነው። መቼም የሀገራችንን በሀገራችን ነገርን ስለሚናፍቀን በቤት በቀላል መንገድ እናድርገን መዘጋጀት እንችላለን ማለት ነው። እዚጋ ቲማቲም አለኝ። እዚጋ ደግሞ ችንጉርት አለኝ ማለት ነው። እዚጋ ደግሞ ሽሮ አለኝ ማለት ነው። ሽሮን አለኝ። አሁን ወደ አሰራራው እንሄዳለን ዛሬ ማለት ነው የቀረ ነገር የለም። ሽሮማ አለ ሽሮማ አለ። በነገራችን ላይ እንኳንም ለጾመ ነቢያት በሰላም በጤና አደረሳችሁ አደረሰን፣ አሜን። ጾማችን በሰላም በጤና እግዚአብሔር አምላክ ፍጻሜውን ያሳምርልን ማለት ወዳለኝ። አይዛችሁ፣ በርቱ እህቶቼ። እዚጋ ሽንኩርቴን እያደረኩ ነው ሽንኩርቴን እያደረኩ ነው። አንድ ራስ ሽንኩርት ነው ያደረኩት። እናንተ እንደፈለጋቸውን ማድረግ ትችላላችሁ፣ ማለት ነው። እኔ ደስ የሚለኝ ምን ሲል ነው፣ በዛ ሲል ነው። እዚጋ ደግሞ እንጀራ እያሳያችሁ ነው፣ ማለት ነው። ይሄ እንጀራ በነገራችን ላይ ማለት ነው እንጀራ የምትጋግሩ ልጆች ካላችሁ በኮኮ ታላ አይደለ፣ በኮኮንን አትንትን አትብሉ ማለት ነው። ትንሽ የተወሰነን ፍሪጅ ውስጥ አስቀምጡ ማለት ነው። በዛን አድርጋችሁ መጋገር ትችላላችሁ ማለት ነው፣ እርሾ ከማድረግ ይልቅ ቡኮውን ትንሽ ታስቀሩ ወይም ሊጡ ማለት ነው። ወይም ደግሞ ቡኮውን ማለት ነው ፍሪጅ ውስጥን ብታስቀምጡ በዛ እናድርጋችሁ ምን ማድረግ ትችላላችሁ፣ መጋገር ትችላላችሁ ማለት ነው። አሁን ዘይትን አድርግ ያለኝ ዘይት አድርግ ያለኝ ማለት ነው ወደ ምን ወደ ችንጉርቱን ማለት ነው። ወደ ችንጉርቱን ዘይትን አድርጋለኝ እናቁላላለን አብረን እስከ እንስራ ማለት ነው አብረን እንስራ መቼም ማለት ነው በስደት ላለ ነው የአረብ ሀገር ሴት ሙያ የላትን ገልትናት፣ እንዲሁም ለትዳር አትሆንም ትባላለች ማለት ነው። እንዲህ ሙያም አለን እግዚአብሔር ይመስገን፣ ለዛውን ብዙ ነገር ተምረናል ማለት ነው በዚህ በስደት ማለት ነው በዚህ ስደት ማለት ነው። እዚህ ጋር ዲቆት ፈርነ ዲቆት አለ ፈርነ ዲቆትን ማሳያቸው ማለት ነው። ምን የሆነ መሰላቸው? ምን የሆነ መሰላቸው? ፈርነ ዲቆቱን ሽሮ ስለሌለኝ ሽሮ አልነበረኝም ቤት ውስጥ ፈርነዲቆትን አመስኩትኝን አመስኩትኝና ማለት ነው በመጥበሻ አድርጌ ምሳ አድርጌ ከዛ በኋላ ደግሞ ሽሮ ሰራዋለኝ ማለት ነው። አንዳንዴ ሽሮ ሽሮን ሲያምርባቸው ምን ታድርጋላችሁ? ትሰራላችሁ፣ ምን ትሰራላችሁ? ሽሮ ሽሮ ትሰራላችሁ ማለት ነው። እዚጋ ደግሞ እንዳይጓጉልብኝ ብዬ በውሃን አድርጌ እየበጠበጥኩት ነው ማለት ነው ምን አድርጌ ሳህን ላይን አድርጌ እየበጠበጥኩት ነውም ማለት ነው ምክንያቱም መመጥበጥ አለብኝ ማለት ነው ስጋ እየበጠበጥኩት ነው እየበጠበጥኩት ነው ማለት ነው መጥበጥ አለብኝ ምክንያቱ ምክንያቱ ለምንድን ነው እንዳይጓጉል ማለት ነው እንዳይጓጉል ሽሮ በጣም ደስ ብሎኛል ደስ ብሎኝ ስለነበረ፣ ምን ላድርግ እንደዚህ ና አድርጌ መስራት አለብኝ ማለት ነው። እንዳልገዛ ታክስ የሚያመጣልኝም የለም። ስለዚህ ማለት ነው፣ ታክስ የሚያመጣልኝም እንትን አልልም፣ አላጣም። ግን ምን ቸገረኝ፣ እንደዚህ ና አድርጌ መስራት የለብኝም እንዴ? ራሴን እየሰራሁት ነው ማለት ነው። በነገራችን ላይ የጃዛ ወጣችሁ አንዳንድ ነገር ገዝታችሁ የምትመጡት ልጆች በጣም ጥሩ ነው ማለት ነው። ይሄ ደግሞ ጃዛ አጥቼ አላውቅም መውጣትም አልፈልግም ማለት ነው። ምክንያቱ በአሁን ሰዓት ስራ እንዲባላሽብኝ አልፈልግም ማለት ነው። ስራ እንዴት እንደሆነ ሁላችን እናውቃለን ማለት ነው። በተለይ በዚህ በሳውዲ ላለ ነው ስራ እንዴት እንደሆነ እናውቃለን ማለት ነው። ስለዚህ ስራ እንዲባላሽብኝ ስለማልፈልግ አልወጣም። እንዲወጣም ሰዎችንም ፈቃደኛ አይደለሁም ማለት ነው ፍቃደኛ አደለው ማለት ነው። ስለዚህ እንደዚህ እናድርግ ይሰራለኝ ከዛ ማለት ነው፣ ብር ሲኖርኝ ብር ወደ ሀገር ቤትን ስልክ ደሞ ምን አድርጋለኝ ሽሮ ይዛችሁልኝ መምጣት ኑ ማለት ይችላል። ለሽፈሮቹን ማለት ነው። አሁን እዚህ ጋር ማለት ነው፣ ቹንጉርተይን አቁላልቺ ቲማቲምን አትርክ ያለኝ ቲማቲምን ፈቅፈቅ ያለኝ ማለት ነው። ለምን ቢፈቀፈቆኝ ደቀቅ ቢል ይሻላል ማለት ነው ያለመፈቀፈቅም ትችላላችሁ ያለመፈቀፈቅም ትችላላችሁ። ትንሽ ከምኑን ከእንትኑን ከችንጉርቱን በእንፋሎቱንን ይመስላል ማለት ነው። እዚጋ ደግሞ ለስንግ ለስንግ የሚሆን እያስቀራው ነው ማለት ነው። በነገራችን ላይ ስንግ በጣም ነው የሚወዳው ማለት ነው። በጣም ወዳለ። እዚጋ ደግሞ በርበሬ አለ። ይህን በርበሬ ይሄን በርበሬ አለኝ ማለት ነው። ይህን በርበሬ አለ። በርበሬው ከሀገር ቤትን የመጣ ነው መግዛት የምትፈልጉ ካላችሁ ደግሞ አናገሩኝ አናገሩኝ ስልክ ቁጥር እሰጣችኋለሁ። ጎበዝ የሆነች ነጋዴ ከኢትዮጵያ ሄዳ የምታመጣ ማር እንዲሁም ማር ሽሮ በርበሬ ይዛ ቅቤ ይዛ የምትመጣ እህታችን አለች ማለት ነው። ልብስ ይዛ የምትመጣ እህታችን አለች። ስልክ ቁጥራ እነግራቸዋለሁኝ ከሷ መውሰድ ትችላላችሁ ማለት ነው። እቤት ራሷን አዘጋጅታ በየሶስት ወሩ በየአራት ወሩ ሄዳ ታመጣለች። ስትጨርስ ራሷን ሄዳ ታመጣለች ማለት ነው። እዚጋ ደግሞ ሽሮዬን እየመታው ነው ማለት ነው። ሽሮዬን እየመታው ነው። ሽሮዬን እየመታው እንዳይጓጉል ብዬ ማለት ነው። አሁን ምን ማድረግ አለብኝ? ማማሰል አለብኝ ማለት ነው። ማማሰል ነው ያለብኝ። እያማሰልኩትኝ እስከ እንዳይጓጉል ማለት ነው። እስከሚፈላለይ ድረስ እንዳይጓጉል እንደዚህ ነው እያደረኩት እሰራለሁኝ። እኔ ወዶች እሳቱን ቀነስ አድርጌበታለሁኝ። ምክንያቱ ምን እንዳይሆን እንዳይነጥር ማለት ነው። ወይ እንዳይንጠባጠብ ማለት ነው። አሁን ክድን አድርጌዋለሁ። ምን ላድርግ ታዲያ ክድን አድርጌዋለሁ። አሁን አያችሁት እንዴት እንደሚሆን ማለት ነው። ከወፈረባችሁ ውሃ መጨመር ትችላላችሁ ማለት ነው። እኔ ውሃ ጨምረበታለሁ ስለወፈርብኝ ማለት ነው። እያያችሁ ውሃ መጨመር ትችላላችሁ ማለት ነው። ከዛ እሳቱን ቀነስ አድርጋችሁ ማለት ነው። እሳቱን ቀነስ አድርጋችሁ ይበስልላችኋል። ነጭ ሽንኩርታችሁን ከላይና አድርጋችሁ ቃሪያውን ስንጠቅ አድርጋችሁ መጠቀም ትችላላችሁ ማለት ነው። መጠቀም ትችላላችሁ በቀላል ዘዴ ምናከባንኛ ሽሮ የለም፣ ምንም የለም እንደ ማለት የለብንም። ባለውን ማለት ነው። ሰው እንደ ቤት ነው እንጂ እንደ ጎረቤቱ አይኖርም ይባላል አይደለም። እዚጋ ደግሞ ማለት ነው ብዙ እኳ አይታያቸው እንትን እየሰነጠኩ ነው ማለት ነው። ቃሪያውን እየሰነጠኩ ፍሬውን እያወጣው ነበረ። ትንሽ ትንሽ ይታያቸዋል ማለት ነው። ለስንግን የሚሆን ማለት ነው። ስንጉን መሰነግ ነው ማለት ነው። ስንግ መሰነግ ነው። ስንዴ በነገራችን ላይ ስንዴ የምትወዱ ልጆች፣ እኔ በጣም ወርዳለሁ ስንዴ ማለት ነው። በተለይ ከሽሮ ማለት ነው ከስጋ ሽሮ እመርጣለሁ ማለት ነው። ከሽ ከስጋ ይልቅ እኔ ሽሮ ነው የሚመርጠው ማለት ነው። ሽሮ በጣም ነው የሚወደው እንጃ፣ ከሽሮ የተለየ ፍቅርን አለኝ ማለት ነው። የተለየ ፍቅር አለኝ ማለት ነው ከሽሮ። ስለዚህ ሽሮ የኔ ውድ ሽሮ ብናጣም ፈርነ ዲቆታ አመሳ አድርገን መጥበሻ ላይ አድርገንም መስራት እንችላለን ማለት ነው። ጤፍ ካላችሁ ደግሞ የጤፍ ይሄ ጤፉን ማለት ነው የጤፉን የጤፉን ምን የጤፉን የጤፉን ዲቆታ አለ አይደለ? አመሳ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንዲህ መቼ ማለት ነው ሽሮ የለን ብለን ሽሮ ምን ሽሮ የለንም ብለን ሽሮ እንዳናፈቃችሁ ማለት ነው። እንደኔ ሽሮን የናፈቃችሁት ማለት ነው። እዚህ ጋር እንትን እያደረግኩ ነው ማለት ነው። ወደ ውስጥ እያደረግኩ ነው፣ ወደ ውስጥ ምን እያደረግኩ ነው ማለት ነው። ወደ ውስጥ እና አድርጌ እየሰራውት ነው ማለት ነው። እውነት እግዚአብሔር ይመስገን ሁሉምን በቀላሉ ማግኘትም እንችላለን። አንዳንድ ሰዎች አላቸው የምን እንጀራ መጋገር የማይፈቀድላቸው ምንም መስራትም የማይፈቀድላቸው አላቸው። እኔንም በርግጥ ሰዎቹን ሲኖሩ ምግብ ሲሰራ ምግብም ስለሚሰራ ራሴን ስለሚሰራ እዛዋ ነው እኔ የእነሱን እየሰራቱ የእኔን እሰራለኝ ማለት ነው እንጀራ እኳ ጋግራለኝ ምንም ችግር የለው ፈርነ ዲቆቱ ራሴንም ገዛለኝ ማለት ነው። ዳው በብዛት ራሴ ገዛለኝ ፈርነ ዲቆቱ ማለት ነው። ፈርነ ዲቆት ሳይሆን የመሳቢብ ወይም ደግሞ የመራሴ የምንሰራ አባት ዲቆት አለች አይደለም? ይህን የስንዴ ዲቆት እሱ ነው ማለት ነው። እዚህ ጋር ማለት ማለት ነው ነጭ ሽንኩርት እያደረኩበት ነው ማለት ነው። ነጭ ሽንኩርት እያደረኩበት ነው ወደ ሽሮን ማለት ነው። ነጭ ሽንኩርት ከትከት አድርገ ነጭ ሽንኩርት ማለት ነው። ነጭ ሽንኩርት በነገራችን ላይ በጣም ነው የሚወደው ማለት ነው። እንዲሁ ከስላጣ ከስላጣ ጋር ደግሞ በጣም ያምራል ማለት ነው። በተለይ ችብስ፣ ሮማን፣ ሎሚን፣ ቁንዶ በርበሬ እንደ ካሙን ካሙን አድርጋችሁ እንዲሆንም ሁለት ማንካ ማርን አድርጋችሁ አድርጋችሁ በ በእንትን ላይን ማስቀመጥ ትችላላችሁ ማለት ነው። በምን በቃ ማስቀመጥ ትችላላችሁ ለብዙ ቀን ይሆንላቸዋል ማለት ነው። እዚህ ጋርን ሽሮን አድርጋለሁኝ ማለት ነው። ሽሬን አድርጋለሁኝ እዚህ ጋር ደሞ ስላጣ አለኝ ማለት ነው። ስላጣ አለኝ ስላጣ አለኝ ፍሬን ትጋለ ትንሽ ትንሽ ይታያቸዋል። ወደዚ ላለ ይሄው ማለት ነው ይሄ እንደዚህ እኔ እንደዚህ ነው አድርጌ ነው የስላጣ ቀመም እናስቀምጠው ማለት ነው። ነጭ ሽንኩርት፣ ነጭ ፍራማን፣ ለሚን፣ ዘይት ዘይት፣ ሆን ካሞን፣ ቁንዶ በርበሬ አንድ ላይ አድርጌ ፍሪጅል ውስጥ እናስቀምጣለን። ከዛ እዛው እንጠቀማለን ማለት ነው። ሰዎችንም ስለሚወዱት ማለት ነው። ነገራችን እኔ ሳውዲ ከመጣሁት ጀምሬ 10 ምናምን አስራ አንድ አመት ሙሉ ምግብ ነው የምሰራው በቃ እንደዚህን አድርጌን የማስቀምጠው ማለት ነው። እንዲያው አረቦቹ በጣም ይወዱታል ማለት ነው። ምን እንዴት አድርገሽ ነው የሰራሽ? ሱሱን ይሉኛል ማለት ነው። እና እዚህ ጋር ደግሞ ምን አለ ቃሪ ያየ ያለች ማለት ነው። ስንግ ያለች ስንግዬ ያለች ሶስት ስንግ አድርግ ያለኝ ማለት ነው። ሶስት ስንግ አይዋ ስለ አጣም አሁን ትንሽ እየጨምራለኝ ማለት ነው። ስላጣ ደግሞ በተለይ የጆርጅር ጆርጅር ብሎ ማለት ነው። ይሄ አብዛኛው ጆርጅር ነው ማለት ነው። ጆርጅር ተጠቀሙ ማለት ነው። ለደማችን ለሁሉ በጣም ጥሩ ነው ጆርጆር ማለት ነው። እኔ ድሮ አልወድም ነበር። ይሄ ደግሞ ድፎ ዳቦ ነው ማለት ነው። ድፎ ዳቦ እንዴት እንደ ደፋውቴ በስላጣ አድርጌን የደፋውቴ ማለት ነው። መድፋትን ትችላላችሁ። ያው ላይቭ ላይን እያለውቲኝ አሳይቼ ነበር ያያችሁት፣ ልጆችን አላችሁ ያላያቸውንም አላችሁ ማለት ነው። በስላጣን አድርጋቸው ድፎ ዳቦ መድፋት